አያቶቻችን ደጃፍ እነማን በቅሏቸውን እንዳሰሩ ስለማናውቅ፣ እኔ ንጹህ አማራ ነኝ፣ ንጹህ ኦሮሞ ነኝ፣ ንጹህ ትግሬ ነኝ፣ ንጹህ ጉራጌ ነኝ አንበል ይላል። ንጹህ ማለት ምንድን ነው እኮ? ልቅ ነው የለቀቅ ናቸው። ፈረንጅኛም አይደለ አበሽኛም አይደለ። በቃ ልጅ አይገረፍም። አዎ አይገረፍም። ልጅ ይቀጣል፣ ትቀጡታላችሁ። በቃ ቴሌቪዥን እንዳያይ ቅጣት ነው፣ ጓዳ እንዲቀመጥ ቅጣት ነው። የግድ በአርጩሜ በጨንገር መጋረፍ አለበት ማለት አይደለም እኮ ቅጣት። ልጆች ዲሲፕሊን ሆነው ስርዓት ይዘው እንዲሄዱ ነው እንጂ ማንም ወላጅ ልጁን ጠልቶ አይመታም። ማንም አስተማሪ ተማሪውን ጠልቶ አይኮረኩሙም። ልጁ እንዲያጠና ነው። አንድ የግል ትምህርት ቤት ዳይሬክተር ሆኜ ስሰራ፣ አሁን ኮመርስ ከለቀቁ በኋላ አንድ አስተማሪ አንዲት ሴት ልጅን ለምን የሆም ወርክ አልሰራሽም ብሎ በራሷ ደብተር መታት በቃ አለቀሳች ወጣች እቤት ሄደች ለአባቷ ነገረችው ሽጉጥ ታጥቆ መጣ ይህን ልጅ የምትመርታበት እንዲ ምን ምንዋ ተደረገ አባትሽ በነፃ አይደለም አንቺን እዚህ የሚያስተምርሽ ገንዘብ ከፍሎ ነው እንድትማሪለት ነው ለምን አትማሪም ነው ያለው ይሄ ይሄ ክፉ ነው ክፉ ነው አለ ነው እሺ ጥሩ ነገ ጠዋት ልጅቷ ስትመጣ እንዳትገባ ከለከልኩ ፎክሮ መጣ። በያንተ ፉከራ እኔም እፎክራለሁ። ከእስር ቤት ከወጣው በኋላ ነው። አትፈሩም እስር ቤትን ከእንግዲህ በኋላ? አዎ፣ በኋላ እሱ ራሱ መጥቶ ነው የለመነኝ። እኔ አጥፍቻለሁ አለ። በቃ ይህንን ከተረዳ እንጂ እሷ እንደ ማንም ልጅ ነች ለሰውየው ሌሎቹ ልጆች አንድም ነገር አልተናገሩም። አንተ ይህንን ካልክ ሳትማሪ እለፊ ነው። ሳትማር አታልፍም። አውቃ ነው ማለፍ ያለባት። አንተ ነጥቀህም ዘርፈህም ምንም አድርገህ አምጥተህ ከሆነ ግን ገንዘብህ ነውና፣ ገንዘብህ ዝም ብሎ በዋዛ ዝም ብሎ መረጫት የለበትም ብለን ነው። ተረድቶ ይሄዳል። አሁን አንዳንድ ወላጆች ልጅ መግረፍ የሚሉትን ነገር፣ አለንጋ ድሮ ቀረ። አለንጋ በእናንተ በእናንተ ዘመን የለም እኮ አለንጋ። መልኩንም የምታውቁት አይመስለኝም ጉማሬ ይባላል። የጉማሬ ቆዳ ነው እና በጣም ረዥም ነው። እሱ አንድ አይበጠስም። በጣም በጣም ከባድ ነገር ነው። ከመታም በጣም መጥፎ ነው። ሰው አይመታም። አዎ፣ ግን ይቀጣል። ቅጣቱ አይነት አይነት አይነት አለው። አዲስ አበባ አንድ ጊዜ በምንድን ነበር? በውሃ ነበር። አይደለም፣ አልደረሰብም። በማስመሪያ በማስመሪያ አለ። እሱም እንደ ጠንካራ ሰው ከሆነ ነው በማስመሪያ በውሃ ውሃ ፊት ላይ መርጨት እንዲህ አድርጋል። ቤት ነው ይሄ ቅጣት እና ቤት ነው ልጅ የሚሰራው። ቤታችሁ የሰራችሁት ልጅ ውጭ ሲወጣ እናንተ የምትፈልጉት ሰው ሆኖ ነው የሚሄደው እንጂ ሌላ ትምህርት ቤት ይቀጣል፣ መንግስት እንደዚህ ያደርገዋል፣ ምን አገባው ደግሞ ሰላሳ አርባ ልጅ አንድ አስተማሪ መከራ የሚያየው። ተገርቶ የሄደ ልጅ ከሆነ አገር እንደዛ ነው የሚሆነው። እያንዳንዳችን ኃላፊነቱን ወስደን ቤታችን ያሉትን ልጆች ከገራ ናቸው ደሞ የሚገርማችሁ ነገር ረጅም ጊዜ አይወስድም። ከላይ እንዲህ ነው ተብሎ ከተባለ ሁሉም መስመር ይዛል። ምክንያቱም ጥፋት ስናጠፋ እኮ እያወቅን ነው፣ ህሊናችን ይነግረናል እኮ ጥፋት ነው ጥፋት ነው ተው የሚል ሰው ሲመጣ ቀጥ እንላለን። እና ይህንን ነው የምመክረው። እንደ ምክር ነው ይሄ። ይስጥልኝ። ውሻ በቀደደው ጅብ ይገባል። አማርኛ ተረቶች ሁሉ ኋላ ቀር አይደሉም። እንዴት፣ እንዴት የበሰሉ ተረትና ምሳሌዎች አሉ። ጅብ አጥር ጥሶ አይገባም፣ አይገባ ትንሽ ቀዳዳ ግን ካገኘ ደንደሱ ትልቅና ከባድ ስለሆነ በርቅሶ ነው የሚገባው። የኮርፖራቶክራሲው ቅጥረኛ ንዛዜ። ኮርፖራቶክራሲ ኮርፖሬሽን እና ቢሮክራሲ የሚለውን ሁለት ቃል አገናኝቶ ነው። ለእንግሊዝኛም አዲስ ነው ቃሉ፣ እንኳን ስለ አማርኛ መጽሐፉን በዛ ስም መሰየም ያስፈለገው ኮንፌሽን ኦፍ አን ኢኮኖሚክ ሂትማን የኢኮኖሚ አውዳሚ ቅጥረኛው ኑዛዜ ረዥም ይሆናል። ስለዚህ አጭር ለማድረግ ምን ይሻላል? የኮርፖራቶክራሲው ኑዛዜ የተደረገው በዚህ የተነሳ ነው። ደቡብ አሜሪካ ላይ የተፈጸመው ወንጀል እኮ አሁንም እየተፈጸመ ነው። የምድር ሳምባ ነው ተብሎ የሚገመተው የአማዞን ደን ነው። የአማዞንን ደን እየጨረሱት ነው። ብራዚላውያን አይደሉም፣ ኮሎምቢያውያን አይደሉም፣ አርጀንቲናውያን አይደሉም፣ ፔሩውያን አይደሉም። ታሪኩ ጂኦግራፊ እንደዚህ ነው የምታጠኑት። የሥነ ጽሑፍ ሰዎች ስለሆናችሁ ያን አታጥኑ? አይደለም መጠናት አለበት። እዛ ውስጥ ያሉትን የአእዋፍት ዝርያዎች እኔ አንዳንድ ጊዜ ሳት ብሏችሁ እንደው በእርድስ ብላችሁ ዩቱዩብ ውስጥ ገብታችሁ ብትመለከቱ፣ አቤት እግዚአብሔር እንዴት ውብ ውቡ ነገሮች ይፈጥራል። ቀለማት ሰባት ናቸው፣ ግን ወፎች ላይ የምናየው እኮ ቀለም ከሰባትም ይበልጣል። ለምንድን ነው ሳይንቲስቶች ሰባት ቀለም ብቻ የሰጡት? እነዛን ሁሉ ወፎች በረሽም በሉት በወንጭፍም በሉት በምንም እየገደሉ እያጠፉ ነው። ይሄን የሚያደርጉት ሁሉ ኮርፖሬሽኖችና ቢሮክራቶች ናቸው። የዚህ መጥፋት ማን ነው የሚያጠፋው? የዛን አካባቢ ህዝብ ነው እያጠፋ ያለው። እኔ ኮርፖራቶክራሲው ላይ መጀመሪያውኑ ጀምሬያለሁ። እኛ አገር ኮርፖሬሽንና ቢሮክራቶች ምን እንዳደረጉ የማውቀው ነገር የለኝም። አሁንም እውነት ነው የምናገረው የለኝም። ነገር ግን በዚህ ጉዳይ ላይ የተሰማሩ ሰዎች ጥንቃቄ እንዲያደርጉበት የሚል መጽሐፉ ላይ ጽፌያለሁ። በመግቢያው ላይ እንደውም ይህን በመጽሐፌ ሁሉ ለምን ይህንን ተረጎምከው ብሎ የጻፉ የገሰጹኝም ሰዎች አሉ። ሰውዬው አሜሪካዊ ነው፣ የራሳቸውን ወንጀል እየተናዘዘ እኔ የተረጎምኩት ሰውዬ ምንድንም ያስፈራኝና ነው ብዬ መልስ የሰጠሁት። በእኛ ላይ እኔ ዘይት አልወጣም አልወሰዱም፣ ይሆናል ወርቅ በብዛት አልወጣም። አሁን እየተዘረፈ ነው የሚባል ትንሽ ደግሞ እሰማለሁ ሰሞኑን፣ አላቅም። ቡናችንን እኛው ለቅመን ነው በኮንትሮባንድ ብናወጣውን ብቻ እኛንን የምንሸጠው የኛን ጭንቅላት እየለወጡብን አይደለም? እውነት ኢትዮጵያዊነትን እያሰብን ነው? ፓስፖርት ለሁላችን ቢታደለን ዛሬውኑ ተነስተን ከኢትዮጵያ ለቀን ለመውጣት እየተዘጋጀን አይደለንም? ዝም ብላችሁ ይህን አስቡ። እናንተ ላትሆኑ ትችላላችሁ። እኔ ላልሆን እችላለሁ። አይታችሁ የመጣችሁ ሰዎች ላታደርጉ ትችላላችሁ። በጭንቅላታችን ላይ የተደረገው ይሄ ራሱ የኢኮኖሚ አውዳሚው ቅጥረኛ ከፈጸመው ይልቅ የሰውን ጭንቅላት መለወጥ አይበዛም። ዛሬ ማናቀውን የዘር ቅድም ብያለው አባታችሁና እናታችሁን እህታችሁና ወንድማችሁን ምናምን ብታስቡ ከዚህ ሁሉ 86 87 ሊንግዊስቲክስ ላይ ኤርትራን ጨምሮ 114 ቋንቋዎች እኔ ጠራ ነበረ። 114 ቋንቋ ኖበዲ ኬር፣ ስለ ቋንቋው። ኦሮሞ ገዛ አማራ ገዛ፣ ትግሬ ገዛ፣ ጉራጌ ገዛ። የእኔና የእናንተ ጉዳይ ነው እንዴ? አንድ ነች ወንበሩ፣ አሷ ላይ ተቀምጧል፣ ሰው ተቀምጧል። በቃ ዛት ሰል ለእሱ እድል እንዳንሰጠው የሚያደርገን እየሰሩብን ነው ያሉት። እሱን በምን አይነት ሁኔታ ነው? በሃይማኖት ሊመጡ ይችላሉ፣ በንግዱ ሊመጡ ይችላሉ፣ በሌሎች ጉዳዮች ሊመጡ ይችላሉ። እነሱ መምጫቸው እጅግ በጣም ብዙ ነው። የሲኤንኤን ቤቱን እንዳጋጣሚ አይቻለው አይቻለሁ ገብቼበትም ሲኤንኖች የሚነዙት ዜና የኢትዮጵያ ቴሌቪዥንና ሬዲዮ ከሚያስተላልፉት ዜና ይበልጥ እንዲማርከን ተደርጓል። ተደርጓል ባክ የኢትዮጵያን ተ ሲኤንኤን ክፈት፣ ቢቢሲ ሲባል እንደ እውነቱን ብቻ የሚነግረን አድርገን እንድንቀበል ተደርጓል እኮ፣ ተደርጓል። አሁን ሌላ ሁለት ምስክሮች፣ አንዱን በእድሜ አንዱን በትምህርት ነው የሚይዘው እስከ 1953 ወይም 54 ዓመተ ምረት ድረስ በኢትዮጵያ ስነ ጽሁፍ ውስጥ ይወጡ የነበሩ የነከበደ ሚካኤል የነግርማቸው ተክለ ሐዋርያት፣ ሌላም ጥራልኝ እንግዲህ እንዴት እንዴት አይነት ኢትዮጵያዊ ልብ ወለዶች ነበሩ። ከዛ በኋላ ውጥንቅጡ የወጣ በቃ የወሲብ ፊልሞችን የምናይባቸው ኢትዮጵያዊነትን ወይም ጥቁርነትን ዝቅ አፍሪካዊነትን ዝቅ አድርገን የፈረንጁን የማምለክ ነገር አልተደረገም እንዴ? ይሄን እኮ የጎዳን። ለዛውም እንደ እኔና እንደ አርቲስት እሸቱ በዕድሜ ትንሽ ያለን ሰዎች በህይወት ስላለን ነው እንጂ በቃ እኛ ስንሞት እኮ ያበቃል፣ አይቴሉ ኢትዮጵያዊነትም ያበቃል፣ በዚህ አሁን ባለው ሁኔታ ከሄደ። ግን መለወጥ ይቻላል መልኩን ይቀይራል። በቃ የኢትዮጵያ ህዝብ መሪውን ይወዳል፣ መሪውን ያከብራል። ይሄን መሪውን የሚያከብር ሰው መሪ እንዳይወድ እያደረገን ነው ያለ ነው። ማን ነግሮን ነው? እነሱ ነግረውን ነው። ትራምፕን ሊሰድቡት ይችላሉ። እኔም አብይን እንድሰድበው በባህሌ የለም። መሪ ነው። እኔ የግድ የአብይ የስጋ ዘመድ መሆን የለብኝም። ሊወደድ የሚገባ ከሆነ ወደዋለሁ። ጃኖሄን እኔ የስጋ ዘመድና የለኝም። ለምን ወዳቸዋለሁ? የሚወደድ ስራ ሰርተዋል የሚል ውስጤ መንፈሴ ስለሚነግረኝ ነው። ምኒልክን ልክን የት አውቀዋለሁ? ከአባቴ በፊት የነበረ ሰው ነው። እምየ ምኒልክ ብለው ይጠሩት ነበር። እንዲህ አድርጎ ነበር፣ እንዲህ ፈጥሮ ነበር። እንዲህ አሁን ያለው ሁኔታ ግን እያንዳንዱን የቀበሌ የወረዳ አስተዳዳሪ ሁሉ እንድንተች እየተደረገ ነው፣ እንድንጠላ እየተደረገ ነው። እኛ ያንን የነገሩንን ተቀብለን እየፈጸምን ነው። ይሄ ስህተት ነው አመዛዝነን በመጥላት አይደለም የምትሰራው ስራ ትክክል አይደለም ብለን በመንገር፣ ይህንን ለማድረግ እድሉ የለንም። በአንዳንድ ሁኔታዎች ላይ ይሄ ይገባኛል ይህን አቃለሁ፣ እና በሌላ በኩል እንዳትሳሳቱ እኔ አንባቢ አይደለሁም። ከሚስቴ ጋር እንኳን እኩል አንባቢ አይደለሁም። እኔ አንድ መጽሐፍ ከያዝኩኝ አንዱ ላይ ነው፣ ወርም ቆየሁ ሁለት ወርም ቆየሁ። እሷ ታነባለች፣ እግዚአብሔር ይመስገን፣ ለእኔ ጥሩ ነው። በኋላ ታሪኩ ይነገረኛል ከጣመኝ አዎ፣ ከጣመኝ ወስጃ አነበዋለሁ፣ ካልጣመኝም እንዳልሰማውኝ ተወዋለሁ። አንባቢ አይደለሁም። አገር አይቻለሁ። ማንም ስለ ትግሬ ተነስቶ መጥፎ ነገር ቢናገር በደምም በዘርም ግንኙነት ስላለኝ ጭምር በልጆቼ ትግሬ እንዴት ንጹሕ ህዝብ ነው! አድዋ እንዴት አይነት አገር ነው! እኔ አድዋ ነው ሄጄ ያስተማርኩት። ንግስ ሳባ ነው ያስተማርኩት። የምታውቁ ሰዎች ካላችሁ አዲ አቡን የምትባል ቦታ ነው እንደ አንድም ቀን ባዕድ አድርጎ ያየኝም ሰው የለም። ወለጋኮ ስጋውን ቆርሳችሁ ብትበሉት አመመኝ የማይል ህዝብ ነው ያለው። ኦነግ ተፈጠራ የሚባልበት ቦጂ ድርመጅ ነው ያስተማርኩት። አራት ዓመት ዘጠነኛ አስጀምሬ አስራ ሁለተኛ አስፈትኜ ነው ወጥቼ የመጣሁት። ልክ አዲስ አበባ ስገባ ነው ሁለት ጓደኞቼ፣ አንዱን በደንብ ታውቃላችሁ በስም ኃይለ ሚካኤል አበራ የሲቪል ሰርቪስ ፕሬዚዳንት የነበረ አንዱ እንኳን የዩኒቨርሲቲ መምህር ነው። ገብረ መድህን ስምኦን፣ ገና ከታክሲ ስወርድ አራት ኪሎ ላይ ከየት ነው የምትመጣ? ከወለጋ። እኛ ይኸው አሁን ቢያችንን ጨርሰን ለማስተርሳችን ለምንድንም ማትማረው? እግዚአብሔር ምስክሬ ነው። እንዲህ የሚሉ ሰዎች ናቸው። የዛን ዕለት ነው ያስመዘግቡኝ። ትግራይን አይቻለው። ስለዚህ ስለ ትግራይ የሚጻፍ ነገር ከእኔ ከአይን ምስክር በላይ አይደሉም። እኔ ነኝ የምፈርጀው። ወለጋ ኖር ያለው ወለጋ ሰርቻ ያለው ከእኔ ከአይን ምስክር በላይ ማን መጥቶ በጆሮ ያንቆርቁሮ ሊነግረኝ አይችልም። ስለ ዳውሮ ማንም ሰው ሊያስተምረኝም ሊነግረኝም አይችልም። ውስጣቸው ኖር ያውቅ ያለው ስለ አሪ ስለ ጋሞ መኖርም መወለድም ማንም ሰው ሊነግረኝ አይችልም። እንዲህ አይነት ንጹሕ ህዝብ አለ። ከመጽሐፍ በላይ ነው የምታዩት ነገር። መጽሐፉ እኮ በተወሰነች ጥራዝ የተወሰነ ነገር ነው አንስቶ የሚነግራችሁ። ህይወታችሁ ግን ውስጡ ካለ የራሳችሁን ህይወት ነው የምታነቡት። ፈረንጆቹ በንብረት ላይ ብቻ የሚዘርፉት አይደለም፣ አእምሯችንን እየዘረፉት ነው።